በስማ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ገድለ አቡነ ስትንፋሰ ክርስቶስ። ጌታችንም ለብፁ አባታችን ቃል ኪዳን ገባለት ዝግርህን ያዘከሩ መታሰቢያህን ያደረጉ እስከ 17 ትውልድ ምርልሃለው። ኢትዮጵያዊ አባት አቡነ ስትንፋሰ ክርስቶስ አባቱ መልአከ ምክሩ፣ እናቱ ወለተ ማርያም ይባላሉ። የተወለደበት ልዩ ቦታ ወሎ ክፍለ ሀገር ዳውንት ይባላል። በዚያች ሀገር እግዚአብሔርን የሚፈራ ስሙ መልአከ ምክሩ የሚባል ደግ ሰው፣ ባለቤቱም ወለተ ማርያም፣ ሁለቱም ደጋጎች እግዚአብሔር እንዳዘዛቸው በእግዚአብሔር ሕግ ጸንተው የሚኖሩ መልካም ስራን በመስራት እንደ ዘካርያስና ኤልሳቤጥ እውነተኛ ነበሩ። ሁለት ደጋጎች ልጆችም አሏቸው። የተባረከ መልካም ፍሬን የሚያፈራ በመጾም በመጸለይ እግዚአብሔርን የሚያገለግል በጸሎቱ ሰውን የሚጠቅም በጻድቃንም ዘንድ የተመረጠ ልጅ ይሰጣቸው ዘንድ ዘወትር ወደ እግዚአብሔርና ወደ ድንግል ማርያም ይለምኑ ነበር። ነቢየ እግዚአብሔር ቅዱስ ዳዊት ጆሮውን ወደ ልመናቸው አዘነበለ እንዳለ መዝሙረ ዳዊት ምዕራፍ ሰላሳ ሶስት ቁጥር 29። የእግዚአብሔር አምላክ በአይነ ምሕረት ተመለከታቸው ልመናቸውንም ሰምቶ አባታችን አቡነ እስትንፋሰ ክርስቶስ ሚያዝያ ስምንት ቀን ተጸንሶ ታኅሣሥ ዘጠኝ ቀን ተወለደ። በተወለደ እለትም ተነስቶ በእግሩ ቆሞ ሶስት ጊዜ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብሎ ጣም ባለው አንደበቱ ተናገረ። ዘጠኝ ጊዜም ህፃናትን ለሚያናግሩ ገዢ ለሚሆኑ ለአጋእዝተ ዓለም ሥላሴና ለእመቤታችን ለመስቀሉም ሰገደ። እዚያ ተሰብስበው የነበሩ ብዙ ሰዎች ከህፃኑ አንደበት የስላሴን ምስጋና ሰምተው ፈጽሞ አደነቁ። ዳግመኛም በዚህ ህፃን ላይ እግዚአብሔር ጸጋ አድሮበታል ብለው እየተጨዋወቱ ወደ ሀገራቸው ገቡ። አባቱና እናቱም መጀመሪያ ስለወለዱ ዳግመኛም የአብ የወልድ የመንፈስ ቅዱስን ምስጋና በማቅረቡ ደስ አላቸው እና እግዚአብሔር ይህንን ህፃን ሰጠን፣ እኛ በአብ በወልድ በመንፈስ ቅዱስ እልፊት ለፍጥረት ሁሉ ለምትራራ ከሁሉ በላይ በሆነች አምላክም በወለደች በቅድስት ድንግል ማርያም ስዕል ፊት ቆመን እንደለመንን ልመናችንን ሰምታ የተመረጠ ልጅ ሰጠችን ብለው አመሰገኑ። የመንጻት ወራት በተፈጸመ ጊዜ በአርባ ቀን አባትና እናቱ በጸራ ወርቅና ብር ንጉሥ ይኩኖ አምላክ ወደ አሰራው እግዚአብሔር አብ ቤተ ክርስቲያን ወስደው አዳም በአርባ ቀኑ ወደ ገነት እንደገባ በቤተ ክርስቲያን ስርዓት ተጠመቀ። አዳም በ40 ሄዋን በ ሰማኒያ ቀን ወደ ገነት እንደገቡ ኩፋሌ ምዕራፍ 4 ቁጥር 9። ካህናትም መንፈስ ቅዱስ እንዳናገራቸው ስሙን እስትንፋሰ ክርስቶስ ብለው ይሰየሙት። ስጋ ወደ ሙን ተቀብሎ ወደ ቤተ ተመ ወደ የስሙም ትርጓሜ የአብ የወልድ የመንፈስ ቅዱስ እስትንፋስ አንድም ክርስቶስ እስትንፋስ ማለት ነው። የእግዚአብሔር መልአክ ቅዱስ ሚካኤል እየጠበቀው አደገ። መንፈስ ቅዱስ ልቦናውን ብሩህ አድርጎለት በአምስት አመቱ የቅዱሳን መጻሕፍትን ቃላትን ብሉያትንና ሀዲሳትንም ድርሳናትንም አወቀ። ከመምህር ኪራኮስ የመጻሕፍትን ትምህርት ከነ ትርጓሜው በሰባት አመቱ ጨረሰ። በማስተዋል ሊመለከት አባቱንና እናቱን ዘመዶቹን የተወቃሌን ይጠብቃል፣ መንግስተ ሰማያት ይወርሳል። ይህን ያላደረገ ሊያገለግን አይችልም የሚለውን አገኘ። ማቴዎስ ወንጌል ምዕራፍ አስር ቁጥር ሰላሳ ሰባት ይህንንም ቃል በልቦ ነው ይዞ የምን የምነናውን ስርዓት ይጠብቅ ነበር። ሰባት ጊዜ በመዓልት ሰባት ጊዜ በሌሊት በየዕለቱ 150 መዝሙረ ዳዊትን ሲያደርስ በአብ በወልድ በመንፈስ ቅዱስ ስም ፊቱን በትምህርተ መስቀል አማትቦ ጸሎት በጀመረ ጊዜ እጆቹን ሲዘረጋ ወጥመዳቸውን ያጠመዱ አጋንንት በነፋስ ፊት እንዳለ ጢስተን ነው ይጠፋሉ እየተሯሯጡን ፈጥነው ይሸሻሉ። ከዚህ በኋላ ስሙ ማርቆስ ከሚባል ጳጳስ ድቁና ተቀበለ። ልጄ ለእግዚአብሔር ትገዛ ዘንድ ወደ ገዳም ብትሄድ ሰውነትህን ለመከራ አዘጋጅ እንዳለ መጽሐፈ ሲራክ ምዕራፍ ሁለት ቁጥር አንድ ይህንን ዓለምን ናቀ። ልዩ ክብርም የሚሆን የምንኩስናን ልብስ ይቀበል ዘንድ በተወለደ በ14 ዓመቱ ወደ ደብረ ሀይቅ ገዳም ሄደ። ከባህር ዳር ቆሞ የሙሴን ጸሎት ወደ እግዚአብሔር ጸልየ ያለ መርከብ ። ባህሩን ተሻግሮ ወደ ቤተ ክርስቲያን ገባ። የኢየሱስ ሞዓ ልጅ የሚሆን አበመኔቱ በመነኮሳት መጽሐፍት እንደተጻፈ ሶስት ዓመት ፈተነው። በሐይቅ ገዳም ለመነኮሳት እንጨት በመልቀምና ውሃን በመቅዳት ለአባቶች መነኮሳት ምግብ ሊሆናቸው ከባህር ውስጥ አሳን በማውጣት ያገለግል ነበረ። በአባ ህንፃ ደብረ ድባ በሚባል ቦታ የቅስና ስልጣን ተቀበለ በጾም፣ በጸሎት፣ በተጋድሎ የአባቶቻችንን ሃይማኖት በማስተማር ሕሙማንን፣ ዓይን ስውሮችን፣ አንካሳዎችን፣ በክፉ ደዌ የተያዙትን ቁጥራቸው 8 ሺህ የሚሆኑትን በአንድ ቀን ፈወሳቸው። አባታችን ጸሎት ሲጸልይ ቆሞ አይደለም፣ ወዙ እንደ ውሃ ነጠብጣብ እስከሚፈስ ድረስ ይሰግድ ነበረ። የስግደቱም ልክ ተቆጥሮ አይዘልቅም። መልካም ምግባሩ በጣም የተትረፈረፈ የበዛ ነውና ከምድር እስከ ሰማይ የሚደርስ የብርሃን ምሰሶና የወርቅ መሰላል ስለ ስግደቱና ስለ ጸሎቱ ስለ ትሩፋቱ ብዙ ቅዱሳን እስኪያደንቁ ድረስ ተተክለው ይታያሉ። በዚያን ዘመን ከሰው ሁሉ እንደ እርሱ የጽድቅን ስራ የሚሰራ አልተገኘም። ነቢየ እግዚአብሔር ቅዱስ ዳዊት እግዚአብሔር ሁል ጊዜ አየዋለሁ፣ ምስጋናውም ዘወትር ባንደበቴ ነው፣ ሰውነቴም ዘወትር በእግዚአብሔር ከፍ ከፍ ትላለች እንዳለ አባታችንም ሁል ጊዜ ጌታችንን በግልጽ ያያል፣ የፈለገውንም ሁሉ ዘወትር ፈጥኖ ያገኛል፣ ጌታም ከእርሱ አይቀርም ነበረ። ብጹህ አባታችን አባ አርባ መዓልትና አርባ ሌሊት ጾሞ አርባ ዕለት በተፈጸመ ጊዜ እህል ሳይቀምስ ጌታችን ኢየሱስ ክርስቶስ አስቀድሞ ለሙሴ በደብረ ሲና እንደ ሰጠው ለአባታችንም ወደ እርሱ መጥቶ አስሩን ቃላት ወሬትና ስድስቱን ቃላት ወንጌል በውስጣቸው የተጻፈባቸውን ሁለት ጽላቶችን ሰጠው። ዘጸአት ምዕራፍ ሰላሳ አራት ቁጥር አንድ ከዚህ በኋላ ሰውን ሁሉ እንዲያስተምር ጌታችን መድኃኒታችን ኢየሱስ ክርስቶስ ከነገረው በኋላ ስለ ወደድከኝ፣ ፍቃድን ስለ ፈጸምክ፣ ስለ ብዙ ድካምህና መከራህ ለእኔ ስለ ተጋደልክ፣ እኔም በአንዲት ቀን አስር ሺህ አስር ሺህ ነፍሳትን እምርላሃለው። በሶስቱ በዓላት በተወለድኩበት፣ በተጠመቅኩበት፣ በተነሳሁበት እንደዚሁ ሰባ ሺህ ሰባ ሺህ ነፍሳትን በቀን ሰባት ጊዜ በሌሊትም ሰባት ጊዜ እስከ እለተ ምጽአት ድረስ እምር ልሀለሁ ብሎ ቃል ኪዳን ገባለት። ዳግመኛም ዝክርህን ያዘከረ ስምህንም የጠራ የገድልህንም መጽሐፍ ያጻፈ ያጻፈ ያነበበ የሰማ የተረጎመውን እምርልሃለሁ አለው። የማቴዎስ ወንጌል ምዕራፍ አስር ቁጥር አርባ አንድ እስከ አርባ ሁለት አባታችን አቡነ እስትንፋሰ ክርስቶስ ለማሰማር ወደ አባቶቹ ሀገር ወደ አባቱ መቃብር በገባ ጊዜ እዚያው ደርሶ በቤተ ክርስቲያን ስራ እለቱን ስንዴ ዘርቶ፣ ወይን ተክሎ፣ ጽድንም ወይራንም ግራርንም ተክሎ በአንድ ቀን ለቤተ ክርስቲያን አገልግሎት እለቱን አድርሷል። ስንዴውን ለመስዋዕት፣ ወይኑን ለቁርባን በታምራት አድርሷል። ከእለታት በአንድ ቀን አባታችን በጸሎት ላይ ሳለ መልአኩ ቅዱስ ሚካኤል ከብሩህ ደመና ጋር ወደ እርሱ መጥቶ በደመና ጭኖ ከፈጣሪው ዘንድ አደረሰው። ጌታችን መድኃኒታችን ኢየሱስ ክርስቶስም በቅዱሳኖቹ እንዲባረክ ካደረገ በኋላ መልአኩ ቅዱስ ሚካኤልን አዘዘው፣ ወደ ተወለድ ኩባትና ወደ ኖር ኩባት ቦታ አድርሰህ አሳየዋለው። መልአኩም እንደ ታዘዘው አደረገ። መልሶም ወደ ኢትዮጵያ ምድር ደብረ ዛብሄል ወደምትባል ቦታ አደረሰው። ከዚያም ደርሶ ድንቅ ታምራትን አደረገ። ውሃም ከአለት ላይ እያመነጨ ሕሙማንን ፈወሳቸው። በባህር ውስጥ ጠልቆ ዘወትር በሄደበት ሀገር ሁሉ ሲጸልይ የሚያያር የሚያርፍበት ቦታና ስጋዬ የሚቀርብበት ቦታ ግለጽልኝ ብሎ በጸልያ ጊዜ እግዚአብሔር መልአከ ቅዱስ ገብርኤል ተልኮ መጥቶ የአባትህ አባት ከሸዋሃ ሀገር መጥቶ ታቦተ እግዚአብሔር አብን ወደ አስተከለበት ወደ አባ ሙሴ ደብር ወደ አባትህና እናትህ ቦታ ዳውንት በምትባል ሀገር ሂድ ብሎ የእረፍት ቦታውን ነገረው። ከዚያም ወደ ብዙ ገዳማት በመሄድ ቡራኬ ተቀበለ። ከአራት አመት በኋላ አረጋውያን መነኮሳት ተሰናበታቸው፣ መርቀው ተለዩት። የኢትዮጵያን ገዳማት ተዘዋውሮ እየጎበኘ ጎጃም ደረሰ። በዚያ እያስተማረ እያጠመቀ፣ የታመሙትን እየፈወሰ፣ ዕውራንን አይን እያበራና ሙታንን እያስነሳ በዚያ ተቀመጠ። በባህር ውስጥም ገብቶ ዘጠኝ ዓመት ለኢትዮጵያ ጸልየ ከዘጠኝ ዓመት በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ከመነኮሳት ሁሉ ብልጫ ያለህ ወዳጄ እስትንፋሰ ክርስቶስ ሆይ፣ ይህችን ሀገርና የኢትዮጵያን ሕዝቦች ምሬልሃለሁ፣ ከዚህች ባህር ውጣለው። አባታችንም ከባህር ውስጥ ወጥቶ ተንበርክኮ ለጌታችን ሰገደ። ጌታችን ኢየሱስ ክርስቶስም የማረፊያህ ቦታ ምስራቅ ወደምትሆን ወደ ዳውንት ሂድ ብሎ ቃል ኪዳን ሰጠው። አባታችን በ አስራ ሰባት አመቱ ወደ ወደ ደብረ አሰጋጅ አሰጋጅ በሚሄድ ጊዜ ጸሐይ ልትገባ ደረሰች። አቡነ እስትንፋሰ ክርስቶስ ጸል ያለቀሰ በጌታችን በኢየሱስ ክርስቶስ ስም አውግጄሃለሁ ለመስፍን የኢያሱ በገባኦን እንደቆም እንደቆምሽ አሁን ቀጥ ብለሽ ቁሚ ያላት። ጸሐይም ወደ ኋላ ተመልሳ ባቡነ እስትንፋሰ ክርስቶስ ቃል ቆመች። ደብረ አሰጋጅ እንደገባ ጸሐይም አቡነ እስትንፋሰ ክርስቶስ ሆይ እገባ ዘንድ ፍትሀኛ አለችው። እግዚአብሔር ይፍታሽ ባላት ጊዜ ገባች። እድሜው ሰላሳ ሶስት በሆነ ጊዜ ወደ ደብረ ድባው አበመኔት መጥቶ ሚያዝያ ዘጠኝ ቀን ምንኩስና ተቀበለ። በዚያ ድንጋይ ፈልፍሎ ዋሻ አዘጋጀ። ሉቃስ የሳላት ከግብጽ የመጣች የድንግል ማርያምን ስዕል አስገብቶ የዋሻውን በር ዘጋ። ያለ ደቀ መዝሙሩ ልብስ ክርስቶስ በስተቀር ከሌላ ሰው ጋር አይገናኝም። በዚህ ድንቅ ድንቅ ተአምራት እያደረገ ሁለት መቶ አርባ ሺህ ነፍሳትን ከሲኦል አወጣ። አምላክን የወለደች የእመቤታችን ቅድስት ድንግል ማርያም ጻድቃን፣ ሰማዕታት፣ መነኮሳት በዘጠና ዘጠኙ ቅዱሳን መላእክት ልቦና በቅዱስ ሚካኤል እና በቅዱስ ገብርኤል ልቦና የሚገኝ ጸሎት አባታችን ይጸልያል። በጸሎቱ ማሳረጊያ አቡነ ዘበሰማያት ይደግማል። ይህንንም ጸሎት በጸልየ ጊዜ ሁለት መቶ አርባ ሺህ ነፍሳትን በቀን ሰባት ጊዜ በሌሊት ሰባት ጊዜ ከሲኦል ያወጣል። ይህንንም ጸሎት ኃጢአተኛ ሰው እንኳን በጸልየ ጊዜ አንድ እልፍ ሺህ ነፍሳትን ከሲኦል ያወጣል። ይህች ጸሎት አታወጣም ብሎ የሚጠራጠር ቢኖር መንግሥተ ሰማያትን እንደማያይ ገድሉ ይናገራል። አባታችን እጁን ዘርግቶ ዘወትር ያለ ማስተጓጎል ይጸልያል። ጌታችን ኢየሱስ ክርስቶስም ጽናቱን አይቶ ኢትዮጵያን ምሬልሃለሁ ይለዋል። የእመቤታችንን የስደቷን መታሰቢያ ጾም ሳያስተጓጉል ከ ከአመት እስከ አመት ይጾማል። ይህንን እያደረገ ላለበት ደብር ህግና ቀኖናን ስርዓትን አወጣ። በዚያን ዘመን መሃልም የተባለ አንድ አሪዮስና መቅደኒዮስ የተወገዘ ሀሰተኛ መናፍቅ ተነሳ። የጌታን ልደት ሶስት ነው ብሎ ለኢትዮጵያ ሰዎች አስተማረ። ይህንንም ክህደት ለንጉሱ ለአጼ ኢያሱ አስተማረው። ንጉሱም በክህደቱ ጸና። ወታደሮቹንም ልኮ በገዳማት ያሉ ቅዱሳንን አስያዘና ሃይማኖታቸውን እንዲክዱ አስደረጋቸው። ቅዱሳኖችም ሰማዕታትን መረጡ። አባታችን አቡነ እስትንፋሰ ክርስቶስን ግን አላገኙትም። የእግዚአብሔር መልአክ ቅዱስ ሚካኤል በክንፉ ሰውሮ ሰውሮታል። እረፍቱ በሰማያት አይደለም፣ ወደፊት የሚሰራው ብዙ ስራ አለና ያ ከሀዲ ንጉስም በአባታችን ጸሎት ንስሐ ገብቶ መንግስተ ሰማያትን ወረሰ። አቡነ እስትንፋሰ ክርስቶስም ተሰውሮ ይኖርበት ከነበረበት ገዳም ሰማዕታት ካረፉ በኋላ በአንድ አመት ተመለሰ። በሁለተኛውም አመት ከዚህ ዓለም የሚያርፍበት ጊዜ ሲደርስ የእግዚአብሔር መልአክ ወደ እርሱ መጥቶ የሚያርፍበትን እረፍት ሰዓቱን፣ ቀኑን፣ እለቱን፣ አመቱን እና ወሩን ነገረውና ወደ ላከው ወደ ፈጣሪው ተመለሰ። አባታችን አቡነ እስትንፋሰ ክርስቶስም ፈጣሪውን ለሃጢያን የሚሆን አስራት ስጠኝ አለው። እግዚአብሔር አምላክም አባታችን አቡነ እስትንፋሰ ክርስቶስ እንዳለው ቃል ኪዳን ገባለት። የሚያዝያ ወር በገባ በሁለተኛው ቀን አባታችን አቡነ እስትንፋሰ ክርስቶስ ታመመ። የእረፍቱ ቀን ደርሷልና ብዙ ባህታውያን ስውራን መነኮሳት ወደ እርሱ መጡ። በእርሱ ላይ ያለውን የእግዚአብሔር ጸጋ አይተው ቅዱሳን አደነቁ። በፊቱ ላይ ያለውን ብርሃን አይተው ተገረሙ። የራስ ጸጉሩ እንደ በረዶ ነጭ ነበር። በዚያን ጊዜ ሰማኒያ ዘጠኝ ዓመቱ ነበረ። ዳግመኛ አባታችን አገልጋዩ የሆነውን ጻድቁን ልብስ ክርስቶስን ጠርቶ ከእርሱ በኋላ የሚሆነውን በመጨረሻውም ዘመን የገድሉ መጽሐፍ እንደሚጻፍ ይህን ገድል ለልጅ ልጅ ለዘላለም መታሰቢያ እንደሚሆን ነገረው። ወንድሞቹንም እንዲጠራም አዘዘው። በተሰበሰቡም ጊዜ ከዛሬ ጀምሮ በስጋ አታዩኝም፣ ከመንግስተ ሰማያት በስተቀር አንገናኝም አላቸው። በመስቀል አመላክቶ በዚያች ቦታ ላይ ቅበሩኝ፣ በላዩ ቤተክርስቲያን ስሩ፣ የመናፍቃንን ትምህርት አትቀበሉ ሃይማኖታችሁንም ጠብቁ፣ የእመቤታችንን አማላጅነት መስክሩ ብሎ ነገራቸው። ያን ጊዜ ቅዳሜ ማታ ለእሁድ አጥቢያ ነበር። እንደ ነጋሪት ያለ ቃልና እንደ ነጋሪት ያለ ድምፅ ከሰማይ ተሰማ። አብ ወልድ፣ መንፈስ ቅዱስ በአንድነት በሶስትነት እየተመሰገኑ መጡ። ጌታችንም ለብፁዕ አባታችን ቃል ኪዳን ገባለት። ዝክርህን ያዘከሩ መታሰቢያን ካደረጉ እስከ 17 ትውልድ ምርልሃለሁ። ይህን የገድልህን መጽሐፍ በቤቱ ያስቀመጠ የተለያዩ በሽታዎችን፣ ችግር፣ ረሃብ፣ የሰውን ሞት፣ የእንስሳት ሞት ከቤቱ እህል በረከት አይታጣም። ይህን ቃል ኪዳን ከተሰጠው በኋላ ጌታችን መልሶ የፈለከውን ጠይቀኝ አለው። አቡነ እስትንፋሰ ክርስቶስም ፈጣሪ ሆይ ይህንን የሰጠህኝ ቃል ኪዳን በስራዬ አይደለም፣ በችርነት ነው። ስም ፈጽሞ የተመሰገነ ይሁን። ዝክሬን ያዘከረ መታሰቢያን ያደረገ ግድሌን መጽሐፍ የጻፈውን እስከ ስንት ትውልድ ትምርልኛለህ? አለ ጌታችንም፣ እስከ ሀያ አምስት ትውልድ ድረስ እምርልሃለሁ ብሎ ዳግመኛ ቃል ኪዳን ገባለት። አባታችንም ይህንን ቃል ኪዳም ከተቀበለ በኋላ ልጆቹን መነኮሳቱን አረጋጋቸው። በቀና በራሱ ስልጣንና በሐዋርያት ስልጣን እግዚአብሔር ይፍታላቸው። ልጆቼም አትደንግጡ፣ አትፍሩ፣ ፈጽማችሁ ተደሰቱ። ታላቅ ተስፋ በሰማይ አለና ከእኔ ቦታ ወዲያና ወዲህ ፈጽማችሁ አትዘዋወሩ፣ እስከ ዘመናችሁ ፍጻሜ ጸንታችሁ ተቀመጡ ካላቸው በኋላ ሚያዝያ ዘጠኝ ቀን በእግዚአብሔር ፍቃድ በሰላም አረፈ። ባመላከተው ቦታ መነኮሳቱ ቀበሩት። ያን ጊዜ መፍራትን፣ ውጽውጽታ፣ ለቅሶ ሆነ። የእርሱ ስጋ መሬት በተቀበለች ጊዜ ተንቀጠቀጠች። የአባታችን የአቡነ እስትንፋሰ ክርስቶስ ገድልም ከምሉ በየክፍሉ በብዙ ጥቂቱ ተጽፎ ተፈጸመ። የጻድቅ መታሰቢያ ለዘላለም ይኖራል።